የፍራት እንግዲህ በቀደም ዝና ነገሩ እንዳለበት እና ዝና ደግሞ በከተማ አንድ የተባለ ሀብታኝ ነው ወንጀል እንደሚሰራ እንደ ኤፍራታ እንግዲህ በቀደም ለብሩክ ወንድም ዝና እንደሚያውቅና ከብሩክ ጀርባ ያለው እሱ እንደሆነና ማህሌት ለማህሌት ነግሯት እንግዲህ ማህሌትም እንደውም ብዙ ሚስጥር እንደምታውቅ ስለ ብሩክ መጥፋት ያለው ነገር ስለምን እንደምታውቅ ኤፍራታ እንግዲህ ለብሩክ ወንድም ነግረው ነበር ማለት ነው። ያንን ይዞ እንግዲህ ከቀደሰና ምሳሌም ትምህርት ቤት እንዳትሄድ ተጠንቀቁ፣ ቤት ተቀመጡ ብሎ ቅድስትን ወጥቷል ማለት ነው። እሱ ሊፈልግ ሉላና ሞገስም እንግዲህ አንድ ላይ እያሳለፉ ነው ጊዜያቸውን። በጣም ደስ የሚል ሰዓት ነው ሆን ለነሱ እንግዲህ ምንም ማድረግ ስለማይችል ብሩክን እንግዲህ በጎን እንዲያሳግፈው ና እሱን ጋ እንዳለ ነው የብሩክ ወንድም ተሰማማ ነው ዝና ማህሌት እንግዲህ በብዙ ነገር ሞከረችሁ ዝናን ለራስ አለማድረግ ነገር ግን ምንም እሽሽ። ዝና እንግዲህ በስተመጨረሻ የጭካ ጥግ እንግዲህ ምንድን ነው ያደረገው? ብሩክንም እንግዲህ እንደዚህ ካልተደረገ በኋላ ከጠፋ በኋላ እነ ብሩክ ቤት ምን እንደሚሰራ ኢንፎርሜሽን አጽንታሽ ነው የነበረ ያላት ማህሌትም ማለት ነው። ምክንያቱም እነ ብሩክ ጋር ወንድሞ ለምንድን ነው የመጣው ወንድም ምን እየሰራ ነው? እንደገና ደግሞ የብሩክ ወንድም እኔን እየፈለገ ነው፣ ለምን የሚፈልገኝ ብሎ ሀዲሽ አጣሪ ነበር ያላት ማለት ነው። እንደገና የክሱም የክሱም ወረቀት እንደገና ከእንደገና እሰጣለሁ ነበር ያለችው እሷን ማለት ነው። ማህሌት በዛ ላይ እንግዲህ ምንድነው በጣም አስጨናቂና አስጊው ነገር ምሳሌ እንድትገላል ነበር ያዘዛት ማለት ነው። ዝና በጣም ጨካኝ ነው፣ በእውነት ጨካኝ ነው። እንዴት ነው እንደቆይ የችን ህጻን እንደዚህ እንተን የሚለው ማህሌት እና ዝና እንኳን ጨካኝ ናቸው፣ በእውነት እና ምሳሌ ለምን አትገላያትም? እሷ እንግዲህ የምንጠቀማለው ቤቱም ህንጋር ገድጓት እንኳን ውጭ ሆኔ እያለች ነበር ባለ ማህሌት ስራ ናቃለኝ እና እሷ በአባቷም ጠፍቷል። እሷን ደግሞ ተገደልሻት ያው ቤቱ ያንቺ ነው ምናምን ነገር አላት። ማን ነው እንግዲህ ሁልጊዜ ጥሩ ሀሳብ ነው አለች የፍራት ጋር ደውላ እንግዲህ የእኔን ነገር ስተናግራት እፍራታዬው ምትጠቀመብሽ እና ደግሞ ታልወድልሽ ምናምን ነገር ነበር እያለችን ነበር። ግን የሆነ ነገር ስትሰሪ ደግሞ ብር ተጠቀም ነበር ያቻ ብር እየጠየቀችው ነበር እየሰራችለችው ማለት ነው። ማህሌት ግን ይሄን ነገር ደግሞ ተስማምተብታለይ የቅድሙንም የምራሳ ኢማን ነው የምሳሌ እንትን ጥላቻ ስላለባት ይሄን ነገር ለማድረግ እንግዲህ ወደ ቤት ሄዳለች ግን እንዴት ማድረግ እንዳለብሽ ሳልለሽ ነው የቶሎ ነበር ወረቀቱን በዛ ሰተሽ ነበር ያላት ማለት ነው። ነገር ግን የብሩክ ወንድም ከዳታ እና ሞገስ እንዲሁም ደግሞ የብሩክ ወንድም ሆኖ የተከታተሏ ነበር የፍራታ እና አጠቃላይ ሁሉንም አይተዋቸው፣ ከዚያ በኋላ እንግዲህ ፍራታ ያው ገንዘብ እየሰራችባት ነው በጎን እሷ ማለት ነው። ከብሩክ ወንድም ጋር ግንኙነት ስላላት ሲደውሉላት ቀጥታ ነበር የነገረችው። ከዚያም በኋላ እንግዲህ ወደ ቤት እንደምታር ነግረው ሁሉም ተሰባስበው ወደ አታና ሞገስ የብሩክ ወንድም ወደ ንብሩክ ቤት ስትመጣ እንግዲህ ይዘዋታል ማለት ነው። የማትወጣው ጨለማው ውስጥ ነው ዝናያ የከተታት ማለት ነው። እና በስተመጨረሻም እንግዲህ ብሩክ ያለበትን ነገር እንደሚያገኙና ማህሌት እንደምትነግራቸው እነሱም ደግሞ እንደምትናገር ተናግረዋል። በስተመጨረሻ እንግዲህ ማህሌት በየጊዜው ይህን አረግልሻለሁ በዝቶ ይህን ስር ይሄን እያለ እንደ ፈለገ ታች ታች ፎቅ ላይ እያለ ዝም ብሎ ያዛታል። ዝና ምንም ተካራ ተከላተ ማለት ነው። እንደውም እንትናን ብሩክን እያመሰገነች ነበር ማለት ነው። ጀግነቱን ሁሉ ነገሩን ያማን ቀን እንግዲህ፣ አንዳንድ ጊዜ የተያዘው በእጁ ያለ ወርቅ ያስታውቅም፣ ሲለቁም ነው ማለት ነው። ምጣል ነገር አይደለና አሁን በተጻጻችን ፋይዳ ያለውም በጣም ታግዟታል። ብሩክ በጣም ታግዟታል። አንዳንድ ጊዜ ሰዎች ሲታገሱ ሲታገሱን የሆነ ሞኝ ይመስሉና እና ሲታግሱን ጊዜ እየሰጡን ነው ማለትም፣ ብዙ ጊዜ ታግሷታል። ምሳሌን ለማጥፋት ብዙ ጊዜ ሙከራ አደረገች። ግን ብዙ መከራ ሳይ አሳልፏት ብሩክ። በመጨረሻም እንግዲህ ዛሬ ላይ ሁሉን ነገር ስታየው ተብሩክ ስር ወታ። እንግዲህ ማለት እየተጸጸጠች ነው ማለት ነው። የብሩክን ደግነት የብሩክን ትግስት፣ እንዲሁም ደግሞ ጀግነቱን እያወራችለን ማለት ነው እና እንግዲህ በስተ መጨረሻም ደግሞ ወንድም እጅ ላይ ወርቃለች። ያው እዛው እዛው ጋት ምንም ፋይዳ የላትም። እስካሁን ዝናታታች ተታች ተላይ እያለ እየተጠቀምበት ነው። እንግዲህ በስተ መጨረሻም ደግሞ በና ዳጣ እጅ ዳጣ በነ ዳጣ እና በነ ሞገስ እጅ ወርቃለች ማህሌት ማለት ነው ሰ መጨረሻ